ሰላም ሰላም የዩቱብ ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? አላችሁ አለን። ዛሬ ደግሞ የመጣነው ተታ በኮሪያው በሚቀጥለው ስፓይሲ ኢንዶሚ ይመጣናል። እንግዲህ ፈተና ነው፣ ያሸነፈ ሰው ሸነት። እኔ ካሸነፍኩት እሱን ቅጣት እቀጣዋለሁ። ቅጣቱ ምንድነው? ቴሌቪዥን፣ ላፕቶፕ፣ አይፓድ ይከለከላል ማለት ነው ለሶስት ቀን እሱ ካሸነፈኝ ደግሞ እኔ ሞል ወስጄ የፈለገውን ነገር መርጦ እገዛለታለሁ ማለት ነው። ብሬን ነው የምበላው ማለት ነው። ኦኬ እና ለውድድሩ ሬዲ ነክ ሬዲ ተጀምሯል። አንዋሽም፣ መጀመሪያ ትንሽ ቀምሰናል። ሌስ ጎሺ አቀዝቅዘነዋል። ጋይስ በጣም ነው የሚያቃጠለው በጣም ከዛን ትኩሳቱን ትንሽ አቀዘቀዝ ነው ላይ እስኮ ያዝ ቤቢ፣ ያዝ ያዝ ያዝ ያዝ ችርስን ችርስ የሚለው ችርስ እንትን የሚጨርሰው ተቃጠለሽ? ታን ያን ያህል አይደለም። ያረረረ አማርኛ ያስጠፋል። ባዴው ሹካ ነው እንዴ ውሽዬ? የፋሪቲ ለሽ ለምን ፉል ሹካ ትበላለች ታዲያ? ብልጠት እዚህ ጋር ያያየን አልወርዳለ። ሹካው ምን ነው እም እም ካቃጠለ ማቆም ትችላለህ መሸነፍ ብቻ ነው እኔ ለነገሩ መቃጠልን ለምጃለሁ በኢንዶሚ ሳይሆን በኑሮ ኑሮ እራሱ እንዲህ ነው የሚያቃጥለው ስለዛ ሶ ኢዝ ኢንዶሚ ነው ለእኔ በነገራችን ላይ ልጄ በጣም ነው ቃሪያ የሚወደው የሚያቃጥል ነገር በጣም ነፍሱ ነው። ይህን ግን ሳይ ወይኔ አይኑ ቀረረ። በቃ ማሪ ይቅርብ ከኔ ልብለው። አሸንፋለሁ። ወይኔ ወይኔ ኑሮ አቃጥሎታል። ተው በቃ ውዴ፣ የምር ተቃጠልኩ እኮ አይንቀላ ማሸንፋለሁ እኔ ልቃጠልልህ። ከተቃጠልክ ቶ ማሸነፍ አለብህ ጎበዝ፣ ያናቱ ልጅ፣ ጀግና። ቶ በቃ ውድ አንድ ብሬ ይትረፍልኝ። ቶ በቃ የዳለብክ እንዴ ሰውዬ፣ ልብስ አለ፣ ጫማ አለ፣ አንድ ማትገዛው ነገር የምንፈልገው ነገር አለ። ሰለ ሰው ገንዘብ ብሎ እንደዚህ ነንደለ ለፓርከር ጨረስክ ስዕል መሳል በጣም ነው የሚወደው። በጣም የሚገራርም ስዕል አለው። በል እንግዲህ ውድድር ካልክ ቶሎ ቶሎ መብላት ነው፣ አለበለዚያ አቁምና እጅ ስጥ። በቃ ሰውዬ እያደረቀስክ እኮ ነው። የቅርብቅ ከኔ ጋር ነው የምትፎካከረው። እኔ እኮ ማለት የኢንዶሚን ቃጠሎ ምንም አይታየኝም። በጣም በእሳት የተፈተንኩ ሴትዮ ስለውም እሳቱን ራሷን ስቼ እንዲህ ብጎርሰው አያቃጥለኝም ያ ማለት እኔ ጀግና ነኝ ማለት ነው። ውይ ወይኔ ወይኔ ወይኔ ብላ ቶሎ በልሽ። በቃ ከቃተ ክቶ እጅ ሰጠር ይሄ ከሰካን ተበቃክ አልፈልግም። ደግሞ ለልብስ ብዬሽ ለልብስ አላወጣም ብዬ ደግሞ ሌላ ጣጣ ውስጥ ገባለሁ። ግን አፍክ እኮ እንትን ብሏል፣ መውራት እየተንተባተፍክ ነው። እዚህ ገብቻ ነው የሚያቀጥለው ሁሉ ነው ግን በጣም ኖርማል ነው። ይሄ በጣም ኖርማል ነው። ዝም ብለን ያካበድከው ማሚ ላይ ነው ላይ አለ ሰውዬው እራሱ ሮቦቱን እኔ ዝም ብዬ እበላለሁ ያኔ እኔ አሸናፊ ማነው?

ያመታል ከዚህ በላይ ግን፣ አሸናፊ ማን ነው? እኔ ነኝ። አይደለም ነው ላክልክ ብያለው እኔ አስር ሺህ ድራም ከፍዬ ለትምህርት ቤት ቅጥል ብሎ እየጨሰ ነው።

እሱ መጠየቅማ ሞትክ ነው። እኔ ላይማ ጉልበትክ ወይ ተቃጠልኩ፣ ክርስቶስን ተቃጠልኩ። በጣም ከባድ ነው። ግን እንዴት ነው ኢንዶሚኑን በልቶ ጨርሰው ዩቱብ የሚሰሩት? በነገራችን ላይ እንትን ከእንትን ከፈረንጆች ላይ አይቼ ነው እንደዚህ አይነት ትሬንድ ሲሰሩ። በጣም ከባድ ነው። ግን ጋይስ ክርስቶስ ነው። ለምንድን ነው እዚህ ላይ ቁጭ ብላችሁ የሰራችሁት ካላችሁ በዛ ጋ ግርግዳው ሲታይ አያምርም። እንዴት ሰሞን እስክንቀይር በዚህ ጋ ይሻላል ብለን ነው እላችኋለሁ እና ይህን ይመስል ነበር ውድድራችን። እኔ ተቃጥያለሁ፣ ከንፈሬ ነዱ። አልብስማ አንተ ምን በልተ ተሸንፈካል? ለማንኛውም ተሸንፏል። እኔ ብሬ ተርፏል። በነገራችን ላይ ገይት ሞልስ ከእንትን አሁን ሞል ስላችሁ ሞል ሳይሆን እንደ ሱቅ ውስጥ ከገባ ትንሽ ነገሮች አይወጣም ልጁ ሽጉጥ ይላል

ጋይስ ጸጉሬ እንደዚህ ያልወረደችም ነበር ሙሉ የዩቱብ ቪዲዮ ይሄኛው ጸጉሬ እንዲ አልወረደም ነበር እንደዛ ተወትፎ ነበር። እንዴት ወደዚህ ማለት ነው? አሁን አንተ ነህ እንዴ እንደዛ ያረከው? ለምን አደረክ እንዴ? በጸጉሬ ጣልቃ አትግባ። ግንባራም ይሉኛል እኮ ግንባርሽ ስቴዲዮም ያክላል ይሉኛል እኮ በኮመንቱ እጉሽንግንባረሚሻላ አደም ጸጉርሽን አሳድጊና እንደዚህ ሳይሆን ጸጉርሽን አር ይወደድም። በጸጉሬ እንዲሄድ ነው የሚፈልገው፣ ለምንድን ነው አላውቅም። በጣም በጸጉሬ እንዲሆን ይፈልጋል። ጸጉርሽን አሳድጊ ለምን ክ እንግዲህ ሰሞኑን ትምህርት ቤት ሲሄድ ምናምን እቀዳላችኋለሁ፣ ዩቱብ ወይም። በነገራችን ላይ ጋይስ እዚህ ሀገር እንዴት ነው ልጄን ማምጣት እምችለው ብላችሁ ብዙዎቻችሁ ጠይቃችሁኛል። እሱን ልንገራችሁ። በመጀመሪያ ፓስፖርት ታወጣላችሁ። ከዛ ውክልና ትልኩና ና ውክልና ልጃችሁ ወይ የልጃችሁ አባት ወይ የልጃችሁ አሳዳጊ ውክልና ካለው ከዛን እንትን ታደርጋላችሁ ማለት ነው። ሂድ እዛ ጋር ቁጭ በል፣ ሂድ እዛ ጋር ቁጭ በል፣ እኔ እያወራሁ ስለሆነ ውክልና ትሰጡና ለሚያሳድግላችሁ፣ ውክልና ለእርግጠኛ ቪዛ ከዚህ እናንተ ትልካላችሁ፣ ቪዛ እና ትኬት። የአቡዳቢ ቪዛ ቢሆን ይመረጣል። ሁለት ወር ከዛም በኋላ እንደዛ ታደርጉና ቪዛ ከዚህ ከላካችሁ ከና ትኬቱ እስካን አድርገው የሚልኩላችሁ የልደት ካርድ እና ፓስፖርት ነው። ከዛ በኋላ እናንተ ቪዛ ትልካላችሁ። ትኬት ስቆርጡ ኢትዮጵያን ኢሚግሬሽን፣ ኢትዮጵያ ኤርላይንስ አለ ቢሮ ወደ ጂጂኮ የመሰለኝ እዚህ ዱባይ ማለት ነው። እዛ ሄዳችሁ ትነግራላችሁ። በእንትን ይምጣለኝ ትላላችሁ። በምንድን ነው የሚባሉት ፕሌን ውስጥ የሚያስተናግዱት ሆስቶስ በሆስቶ ይምጣልኝ ካላችሁ ሶስት መቶ ድርሃም ምናምን ነው የሚጨምረው እንደዛ